ነው አላህ ጠርቶኛልና መውት መጥቷል የሚለውን መልእክት ነው ቀስ አርገው በጆሮዋ የነገሯት ማለት ነው። ወዲያውኑ እንደዛ እያለቀሰች ፊቷ ተቀይሮ እያለ አሁንም ረሱል ሳባረጉና በጆሮዋ ሚስጥር ነገሯት። ወዲያውኑ እንደዛ ተቀይራ የነበረችው ትስቅ ጀመር፣ ትፍነከነክ ጀመር፣ በደስታ ተሞላች። እዛ የነበሩት በጣም ገረማቸው። በሁለተኛው እንደገና ምንድን ነው ለካ ረሱል አብሽሪ ተኔ በተሰቦች የመጀመሪያ ተከታይ አንቺ ነሽ ብለዋት አለካ ማለት ነው። አባቴን ተከትየ ከዚች ዓለም የመህር ከሆንኩኝ ምን ያስጨንቀኛል? ብላ በደስታ ተሞልታ ወዲያው ስትስቅ የታየችበት አጋጣሚ ነው ማለት ነው። ነገሩ እንዳልነውም ፋጢመት ሸሂር ናት። የሞተችውን በምንድን ነው ቢባል በረሱል ዐለይሂ ሶላቱ ወሰላም ማህባ ለይለ ወነሀራ ጉበቷን ጠብሷት፣ በዛው በስድስት ወር ተከትላቸዋለች ማለት ነው። እንዲህ ለሆነችው ልጅ ሆነው ይሄን ሁሉ ምክር የሚያስተላልፉት ልጅዎ ከተለያየ ነገር ተጠብቃ ምን አህል ልጅና እንድትሆን እንጂ ጫና ለማስቀመጥ አይደለም። እና እንደዛ ስታለቅ ስትገየር ልጅዎ ምን ሆነሽ ነው እንደዚህ መቆኙ ሲሏት፣ ያ ረሱላላህ ካነ በይኒ ወበይና አሊይ ሊልባሪ ሐሸ እኔና አልይ ጋር ማታ የተወሰነ ነገር ተፈጥሮ ነበር። አልይ ተቆጣብኛለች። በምን ተቆጣ ብትሉ የሆነ ቃላት ተናግር ያለው ያንን ቃላት ግን ስሰነዝረው አልይን ለማስቀየም ብዬ አልነበረም። አልይ ግን ለሰዎ የተነዘርኩት መስሏቸው ተቀየሙ አልይ መቀየሞን ያየሁ ጊዜና ነዲምቱ አላ ዛሊከ ወቁልቱ ለህ ያ ሀቢቢ እርض አኒ ፈእነ ለዚ ቀድ ሰሚዕተሁ ሚኒ ከጦ አንተ የመወዲህ ባሌ አልይዋ በቃ እየለመነች ነው ማለት ነው እዛም ያንን ቃል መጠቀም አልነበረብኝም አሁን ግን ይቅርታ አድርግልኝ ወላ አኡዱ ላ ሸ ሚን ዛሊከ መልሼ እንደዚህ አይነቱን ቃላት ካሁን ጀምሬ አልጠቀምም፣ እባክህ የዛሬን ተወኝ ስል አባ አዩ ከሊመኒ ከሊመኒ ወሐወለ ወጅሀሁ ዐኒ ዐሊ በእለቱ ተሰምቶት ነበርና ፊታቸውን ዞሩብኝ አሉ። ፋጢመት ሊያናግሩኝ አልቻሉም። ግን እኔ ፈጡፍቶ ሐውለህ ዙሪያውን ስዞር ስለምን ስለምን ምን ነው ሐታ ረብየ ወደሒከ ፊ ወጅሂ ወዲያውኑ ያንን ቅያሜውን? ወዲያውኑ ቅሬታውን ፈተው ሳቁልኝ። ወቃ አሪባ ወአነ ባዲሁ ኻኢፈቱ ሚን ረቢ። አሁን ማታ በዛች በተወሰነ የሰዓት አልይ ስለተቀየሙብኝ አሉ ፋጢመት፣ ፋጢመ ዲን እስላምን እስላምን ማወቅም ትልቅ ነገር ነው። ስለ አኺራ ምንነት መረዳት ትልቅ ነገር ነውና ፋጢመት ከተቆጣህ የራስህ ጉዳይ ብለው አልተውም። በዛም በይህም ብለው አልይን ለምነው አሻሽተው ምን ብለው ዓሊይን እንዲስቁ አድርገውታል።

ስብሃነላ የሚገርመውም ይሄ ነው። ረሱል ፋጢመትን ቅድም እንዳልኳቸው ያን ያህል እያፈቀሯት እየወደዷት የግነቱ አልይ ጋር ያለውን ችግር ፈተሻል አሉ። በዛ ሰዓት አልይ ጋር እንደተቀያየምሽ ሞት ቢመጣ ኑሮ ያው የሰገዱት ሌሎቹ ሰግደው ማንኛውም ሰው ይቀብሩሽ ነበር እንጂ እኔ አልሰግድብሽም ነበር አሉ። በይህ እንግዲህ ሊቀጥል ነው ነገሩ። ያ ፋጢመቱ እያሉ ረሱል አለይሂ ወሰለም ሊመክሯት ነው። የምንጽፍ ሰዎች ነቃ ነቃ እያልን ኢንሻላህ ማስታወሻ ላይ እንጽፋለን። ሌላው በእንትናችን እንቀርጻለን። ይህም ምክር ለእህቶቻችን እናስተላልፋለን፣ ለእናቶቻችን እናስተላልፋለን፣ ተቅየት ለሆኑት ሁሉ የው መልቅያማ እንዲጠቀሙ ማለት ነው። ያ ፋጢማ አማ አሊምት የአነ ሪቦ ዘውጅ ሚን ሪቦ ላሂ ተዓላ አንቺ ፋጢማ አታውቂም፣ እንዲ በአንዲት ሴት ላይ ባሏ ተደስተተላት ማለት የባልን ውዴታ አገኘች ማለት የአላህን ውዴታ ማገኘት መሆኑን አታውቂም ይሏታል። ወአነ ቦበ ዘውጅ ሚን ቦቢላህ ተዓላ። ባልን ማስቀየም ማለት አላህን ማስቀየም መሆኑን አታውቂ ምን አሏት። ያ ፋጢመቱ በሦስተኛ ደረጃ ምን አሉ ጡባ ሊምርአቲን ረضየ ዐንሃ ዘውጁሃ ወኢዛ ረضየ ዘውጁ ዐንሃ ሰዓተ ምን ጀነት፣ ሰበተላት አሉ በሷ ሰበብ በሰዓት ወኢዛ ረብየ ዘውጆ አንሀ ሰአተ ሚንነሀር አሉ ረሱ ሰላም የተነሳ አንድ ነገር አድርጋ ለተወሰነ ሰዓት ባሏ የተደሰተላት ሴት ፀጉር መት ባዲ ላ ሰላም የተወሰነ ነው። በአንዲ ነገር አድርጋ እሱን ያስደሰተች ከሆነች እሷ ላይ ባለው ፀጉር ሁሉ የአንድ አመት ኢባዳ የአንድ አመት ኢባዳ እንግዲህ ሲባዛ የውመል ቂያማህ ደረጃ ምን ያህል ነው? ፋጢማ አሉ ረሱሉላሂ ሶለሏህ አለይሂ ወሰለም። ያ ፋጢማቱ አዩማ ምርአትን ገዲበት አላ ዘውጅሃ ማንም ሲየት ትሁን፣ ማንም በባሏ ላይ ባሏን አስቀይማ ባሏን እንዲቆጣ የምታረግ ከሆነች ላየንዙሩላሁ ኢለይሃ ፊ ዱንያ ወል አኺራ በዱንያ በአኸራ አላህ በረሐመቱ አይመለከታትም። ፈኢማተት ዓላ ሀሊሃ ፈአሊሃ ኒስፎ ዐዛቢ አህሊናር እንዴት ተቀየመባትማ በዛው ሞተች ማለት ዓለም ዱንያ ላይ ያሉትን ሰዎች ግማሽ ቅጣት ታገኛለች ማለት ነው። ይሏታል ረሱል ዓለይሂ ወሰላም። ያ ፋጢመቱ አዩ መምረአቲን አዘበት ዘውጀሃ ማንም ሴት ትሁን፣ ባሏን የምታሰቃይ ባሏን የምታስቸግር ሴት ብሎ ማለት መልነቱን ፊ ተውራት ወል ኢንጂል ወል ዘቡር ወል ፉርቃን፣ አሉት ረሱል ዓለይሂ ወሰለም። ሴት በተውራትም የተረገመች ናት፣ ለነቢዩላህ ሙሳ በወረደው ኪታብ። በኢንጂልም የተረገመች ናት፣ ለነቢዩላህ ዒሳ በወረደው መመሪያ። በዘቡርም የተረገመች ናት፣ ለነቢዩላህ ዳውድ በወረደው መመሪያ። በፉርቃንም የተረገመች ናት፣ ለእኔ በተሰጠኝ መመሪያ፣ በቁርአን ላይ አሉ። ወሸደደ አላሁ አለይሃ ሰከራቲል መውት ባሏን የምታሰቃይ ሴት ደሞ ስትሞት ተከራተል ሞት በጣም ያፈራግጣታል። አላሉ ረሱላለ ሰላቱ ወሰላም። በጣም ተከራተል ሞት ጠንቶባት አረምን ነው ሙታ በተገላገለች እየተባለች ያሲን ተባረክ ሳታስቀራ ወዲ አኼራ ተሪም አሉ። ወጎየ ቀላሁ ዐለይሃ ቀብራሃ። አብሯን ደሞ ከማንም የበለጠ አጣቦ በመቃብር ስቃይም አላህ ያስተቃያታል እኮ ይሏታል ያ ፋጢመቱ ረሱል ሶለላሁ አለይሂ ወሰለም በዚህ አጋጣሚ ምናሉ? ፋጢመት ልጅ ሆይ አዩ መምራአት መነት ዐላ ዘውጅሃ ወቀለት ለህ ኢነማ ተእኩሉ ሚን ማሊ ለም ተሹም ራኢሐተል ጀነት አበዳ። ማንም ሚስት ትሁን ማንም በባሏ ላይ የተንበጣደቀች አሉ ረሱል ሶለላሁ አለይሂ ወሰለም አንተ ደግሞ በምንህ ነው የምትበላው? እኮ የእኔን እንጂ ከየት ያመጣኸው ነው የምትል ከሆነ አሉ ረሱል ሶለላሁ አለይሂ ወሰለም እንዲህ አይነት ደግሞ አጋጣሚ ብዙ ጊዜ ያጋጥማል። እሷ የሀብታም የሀብታም ልጅ ናት። ወርስ ይሆናሉ የአንድ ሰሞ ሸቅላ እሱ እንግዲህ ጠጋ ብሎ ይኖር ይሆናል ባል ነይ ብሎ አንድ ችግር በተፈጠረ ጊዜ ደግሞ አንተ ምን ይዘህ መተህ ነው በእኔ እንጂ ምን አለህ ብላ የምትናገር ከሆነች ይቺ ሴት ጀነት መግባቷ ይቅርና የጀነትን ሽታ አታገኝም። ይሏታል ረሱል አለይሂ ሰላቱ ወሰላም ለም ተሹመ ራኢሀት ልጀና ወለው ተሰደቀት ቢወዝን ቢወዝኒሀ አልፈመረት መረትን ዳሀባ ረሱሉላህ ሶለሏሁ ዐለይሂ ወሰለም እሷን ሊያስመዝን የሚችል ሽጊዜና ወርቅ ለምን አትሰጥም? እንዲያ አይነቲቱ ወላ ዩስተጃቡ ለሃ ዲዕወቱን ሀታ የረ ዘውጅሃ አና አንሀ ያንን የተናገረችውን ቃላት ስህተቷና ምና አውፍ በልልኝ ማረይ ብላሱን እስካለምን ድረስ አላህንም ብትለምን አላህ ዱዓዋንም አይቀበላትም፣ ይላሉ ረሱሉላህ ሶለላሁ ዐለይሂ ወሰለም። በት ፊደረኪል አስፈሊ ሚነ ናር ወላ በቅየት ፊደረኪል አስፈሊ ሚነ ናር። ነፍስያ ይዟት ሀብቱ የኔ እውቀቱ የኔ እሱ በምኑ ነው ብላ አውፍ ሳታስብል የምትሞት ከሆነች መጨረሻ እንደነፊ ረአሁን አዘቅተ ሙናፊቆች መቀጫ ነው የምትቀጣው ይሏታል። ያ ፋጢመቱ ረሱል አለይሂ ሰላቱ ወሰላም ምናሉ አንቺ ፋጢመት ልጄ ሆይ አሉ። አዩ መምረአትን ጧለበት ዘውጅሃ ቢአምሪን ነፈቀቲ ቢማተለ ቢማላጧቀተለሁ አለሄ ለይሰላሀ ፊሸፋአቲ ነፍሲብ። ፋጢማ ልጅ ሆይ ማንም ሴትሁን ማንም ባሏ የሌለውን ካለው ማሟላት ግዴታው ነው፣ ዋጅቡ ነው። ያንማ ያሟላ ሆነ ጥያቄው ለሱ ነው የው መልቂያማ። የሌለውን ግን ገና ከጎረቤት አየሁ ተጓደኛ አየሁ ብላ ልብስም ይሁን የቤት አዝስ የዛም ይሁን ባሏን የምታጨናን ሴት የውመል ቂያማ የኔ ሽምግልና የኔ ሸፋ አታገኝም ይሏታል ረሱል ረሱላ ለ ሰላቱ ወሰለም። ያ ፋጢመቱ አዩ መምራአቲን ቃለት ሊዘውጃሃ አራሃኒ አላሁ ሚንክ ኢላ ዘሀበ ነሲቡሃ ምን አልጀና ረሱላ ለ ሰላቱ ወሰላም፣ ማንም ሴት ትሁን ማን አቧንተን አላህ ያሳርፈኝ አላህ ይገልግለኝ የምትል ከሆነ?

ወንጀሏ በሰማይ ከዋክብት ቁጥር የሚመዘገብ ቢሆን እንጂ ይሏታል፣ ረሱል ዐለይሂ ሶላቱ ወሰላም። ያ ፋጢመቱ አሁንም አካል የሆነችውን ረሱል ዐለይሂ ሶላቱ ወሰላም የሚወዷት የሆነችውን ልጆን የውመልቂያማ በይህ ተይዛ የጀሃነም እንዲያቶንብዎት ምናሉ፣ አዩ መምረአቲን ቱእዚ ዘውጅሃ ቢሊሳኒሀ፣ ማንም ሴትሁን ማንም ዱኒያ ላይ በምላሷ ባሏን የምታስቸግር አትኖርም ኢላ ጀዐለ ላሁ ሊሳናሃ ሲቲነ ቪራአ የውመልቅያማ አላህ ምላሷን ስልሳ ክንድ ያስረዝሙ የሚቀጣት ቢሆን እንጂ ይሏታል ረሱልና ዐለይሂ ሰላም። ዱኒያ ላይ ትንሽ ምንም በማታህል ምላስ ነው ባሏን የምታስተቃየው የውመልቅያማ ግን ምላሷ ተጎልጉሎ ሰባ ክንድ ይደርሳል።